ሰላም ሰላም የቲት ኦፍ ታይም ፍሬሽማን ተከታታዮች እንዴ ናቸው? ከዚህ በፊት እንግዲህ ትምህርት ነክ ማለትም ሪሜዲያልና ፍሬሽማንን የሚመለከቱ የተለያዩ ቪዲዮዎችን ሰርተናል ወይም ደግሞ የተለያዩ መረጃዎችን ለእናንተ ስናቀርብ ቆይተናል። በዛሬም ደግሞ ቆይታችን የምንመለከተው እናንተ ራሳችሁ በኮሜንት ላይ የጠየቃችሁንን ጥያቄዎች በብዛት የተጠየቁትን ማለት ነው ሰብሰብ አድርገን መልስ ያስፈልጋቸዋል ያልናቸውን ጥያቄዎች የምንመልስበት ጊዜ ነው ማለት ነው። ታዲያ ወደ ቪዲዮ ከመግባታችን በፊት እናንተም ይህንን ቻናል ሰብስክራይብ በማድረግ ኃላፊነታችሁን ተወጡ። እናም ደግሞ የእናንተን ጥያቄዎችን እንመልሳለን ማለት ነው። የተጠየቁትን ጥያቄዎች ሲገልጽላችሁ፣ አንደኛ አብዛኞቻችሁ የጠየቃችሁት ጥያቄ ማለት ነው ሪሜዲያል የት የት ግቢዎችን የሚሰጠው የማይሰጡባቸው ግቢዎችስ አሉ ወይ ብላችኋል። ከዚህ በተጨማሪ ደግሞ ሬሜዲያል ላይ የምንማራቸው ሳብጀክቶች እነማን ናቸው ብላችሁ አብዛኞቻችሁ ጠየቃችኋል። ማለትም ኢኮኖሚክስ አንማርም ወይ እኛ ሶሻሎች፣ አፕቲቱድስ የሚባሉ ፈተና እንዴት ነው አንፈተንም ወይ የሚል ጥያቄ ጠይቃችኋል። እሱን እንመልሳለን። ከዚህ በተጨማሪ ደግሞ እንግዲህ የተለያዩ ሀሳቦችን ፍሬሽማን መቼ ነው የምንመደበው? ሬሜድያል መቼ ነው የምንጠራው የሚሉ ጥያቄዎችን አንስታችኋል። ስለዚህ እነዚህ ነገሮች በቅደም ተከተል የመመልስላቸው ይሆናል ማለት ነው። እናንተም እንዳትረሱ ሰብስክሪ ማድረጋቸው እንዳትረሱ ወደ ሀሳብ ወይም ወደ ቪዲዮ በደንብ ስገባላችሁ፣ በመጀመሪያ ሪሜዲያል የት የት ግቢዎችን የሚሰጠው የማይሰጡባት ግቢዎች ሳሉ የሚል ጥያቄ ወይም ሀሳብ አንሰጣችኋል። ይህን ስንመለከት እንግዲህ አዎ ሪሜዲያል የማይሰጡባቸው ግቢዎች አሉ። ማለትም አብዛኛው ሪሜዲያልን የሚሰጡት ግቢዎችን ከተመለከትን ከሰከንድ ጀኔሬሽን እስከ ፎርዝ ጀኔሬሽን ውስጥ አሉ ተብለው የሚመደቡ ግቢዎች ናቸው ሪሜዲያል የሚሰጡት። ማለትም ፈርስት ጀነሬሽን ላይ የሚቀመጡ ግቢዎች በብዛት ሬሜዲያል ላይ ሲሰጡ አይስተዋልም። ለምሳሌ አዲስ አበባ ዩኒቨርሲቲን ከተመለከታችሁ፣ ሐዋሳን ከተመለከታችሁ፣ አስቱን ከተመለከታችሁ ሬሜዲያል የሚሰጥባቸው ግቢዎች አይደሉም። አስቱም አስቱም ማለት ነው። እንደዚህ አይነት ግቢዎች ናቸው። ስለዚህ ከሰከንድ ጀነሬሽን ጀምሮ ሰከንድ ላይ የምናነሳቸው እነዲላ፣ ወሎ፣ ድሬደዋ እያልን የምንጠቅሳቸው አክሱም አሉ ወደ ሌላ ሰላሌ፣ እንጂባባ እያ የምጠቅሳቸው፣ የተለያዩ ጀኔሬሽን አለ። ጀኔሬሽኑን በጉግል ላይም ሰርች ብታጉል ልታገኙ ትችላላችሁ። ነገር ግን ይህንን ስንል ፈርስትም ሆኖ ሊሰጥ የሚችሉ አሉ። አሁን ለምሳሌ አምና ማለትም በ2017 ዓመተ ምህረት እነ ጅማ ዩኒቨርሲቲ የሬሜድያል ተማሪዎችን ተቀብሎ አስተምረዋል። ጎንደርም ሀረማያንም ከተመለከትም በተመሳሳይ እንደዛው። ስለዚህ የት ይሰጣል ወይም የማይሰጥበት ካለን አሁን ላይ የጠቀስናቸው ግቢዎች አብፁ፣ አዲስ አበባ ዩኒቨርሲቲ፣ አፍቱ፣ ሐዋሳ እንዲሁም ባህርዳር አካባቢ የመሰጠት እድሉ ዝቅተኛ ነው ማለት ነው። ሌላው ጥያቄያችሁ የሆነው ምንድን ነው ሳብጀክቶችስ፣ ኢኮኖሚ አንማርም ወይ ብላችኋል። ሲቪክ የሚባሉት እነዚህ እነዚህ ትምህርቶች የሉም ወይ፣ አፕቲትዩድስ የለም ወይ ፈተና ላይ ከአምስት በቶ አይሆንም ወይ ብላችኋል። እነዚህ ትምህርቶች የሉ ሪሜዲያል ስትገቡ የሚሰጣችሁ ትምህርት በፈተናችሁ ዝቅ ነው ከዝቅተኛ ውጤት ተመዘገቡ ተብሎ የሚታሰቡ ትምህርቶች ላይ ነው የሚሰጠው ሪሜዲያል። ታዲያ ዝቅተኛ ውጤት የሚመጣባቸው ክፍሎች እነማን ናቸው ካልን፣ በብዛት ሂስትሪ፣ ጂኦግራፊ፣ የማትስ ክፍል እንዲሁም ደግሞ አንዳንድ ቦታ የእንግሊዝኛ ነው የሚሆነው። ስለዚህ እነዚህን አራ ሳብጀክቶች ተምራችሁ አብሶ ለሶሻል ትማራላችሁ። በናቹራልም በኩል ደግሞ እንግሊዝኛ፣ ማትስ ባዮሎጂ ኬሚስትሪና ፊዚክስ የሚባሉት ትምህርቶችን ትፈተናላችሁ ከ500 ማለት ነው። ናቹራሎች ደግሞ ሂስትሪ ጂኦግራፊ ማለት ይህ ሶሻሎች ደግሞ ሂስትሪ፣ ጂኦግራፊ፣ ማትስና እንግሊዥን ከ400 ተፈተናችሁ 200 ማለፊያ ውጤት ይሆናል። ሌላውና ዋናው የሚሆነው ጥያቄ ወይም ደግሞ ትልቋ ጥያቄያችሁ ምንድን ነው? በየጊዜው ይቀያየራል ሞጁል የምናነበው ሞጁል የትኛው ነው ማለትም ግቢ እራሱ አዘጋጅቶ ይሰጠናል ወይንስ ደግሞ ከዘጠኝ እስከ አስራ ሁለትን ያለውን አንብበን ነው የምንፈተነው። ከተቀየረስ ሞጁሉ በየጊዜው የአምናውን ብናነብ ችግር የለውም ወይ የሚል ጥያቄ ተነስቶልናል። ይህን ጥያቄ እንግዲህ ስነግራችሁ አሁ በ2017 ዓመተ ምህረት የሪሜዲያል ሞጁል ተቀይሮ ከ2016ቱ እና ከዚህ በፊት ሲገለገሉበት የነበረው ሞጁል ተቀይሮ በአዲስ ተለውጧል። ይህ ግን የሆነው ምክንያት ምንድን ነው? እንደምታውቁት ከዘጠኝ 9 እስከ 12 ያ ክፍል አጠቃላይ የትምህርት ሚኒስቴር ካሪኩለሙን ቀይሮ ኒው ካሪኩለም እያለ ለ12 ያ ክፍል ከፈታኞችም ሳይቀር ከ9 እስከ 12 ይህንን ኦልዱን አንብቡ፣ ከዛ በኋላ ያለውን ኒውን አንብቡ እያለ አዲስ አሰራር አምጥቷል። ታዲያ እናንተ ሬሜዲያል ተማሪ ደግሞ ስትሆኑ ኒው ካሪኩለምን በተወሰነ መልኩ ተመራቹ መጥታችኋል ተብሎ ስለታሰበ ይህኛውን የሪሜዲያል ሞጅሉ የሚወጣው ኒው ካሪኩለምን መሰረት አድርጎ ይሆናል ማለት ነው ኒው ካሪኩለም መሰረት አድርጎ ይሆናል። ስለዚህ አሁን ላይ ያለዎቹ ተማሪዎች 2018 ወደ የተለያዩ ግቢዎች ገብታቸው የምትማሩ የሪሜዲያል ተማሪዎች የ2017ቱን የሪሜዲያል ሞጁል ብታነቡት የምንም አይነት የመጽሐፍ ወይም የምንም አይነት የኮርስ የሞጁል ለውጥ ስለሌለ በትክክል ያንን ኮርስ ያንን ሞጁል ማግኘት ትችላላቸው ማለት ነው። ይልቁንም በ2016 እንዲሁም አስቀድሞ በተለያዩ ግቢዎች የወጣውን ሞጁል እንኳን ብታነቡ በጣም የሰፋ የሀሳብ ልዩነት የለባቸውም። ምን አልባት ግን ለእናንተ እንዲረዳችሁ ኮንቴንቱን እያመሳከራችሁ አንዳንድ የተጨመሩ ሀሳቦችም ስላሉ አብዞ በኒው ካሪኩለም ሪሜዲያል ላይ እሱን እያመሳሰላችሁ ብታነቡ መክራችኋለሁ ማለት ነው። ከዚህ በተጨማሪ ግን ቲቶፍ ታይም የሚባል ራሱን የቻለ አስካሰብሽ ሰብስክራይበር ላይ ያሉት ቻናል አለን። በዛ ቻናላችን ላይ ለሬሜዲያል ተማሪዎች የሚሆኑ የተለያዩ ቪዲዮዎችን ሰብተን አስቀምጠናል። እናንተም ወደዛ በመግባት ቤተሰብ ሆናችሁ መማር ወይም ደግሞ ቪዲዮዎቹን መከታተል የተሻለ ውጤት አምጥታችሁም ደግሞ ወደ ፍሬሽማን መቀላቀል እንድትችሉ ያግዛችኋል። ይህን ቻናልም ቲቶፍ ታይም ፍሬሽማንንም ሰብስክራይብ በቀጣይ መቼን የምንጠራው የሚለው ጥያቄ ተደጋግሞ ተነስቷል፣ በሬሜዲያልም በፍሬሽማንም ዘንድ። ወደዚህ ግን ስጋ ባላቸው እንግዲህ እስከዛሁን ድረስ ማለትም የፍሬሽማን መደባ እንደወጣ ይታወቃል። የሬሜዲያልም ደግሞ መቁረጫ ነጥብ ወጥቷል። ነገር ግን በትምህርት ሚኒስቴር ይህ ነው እንዲህ ነው ተብሎ ወይም ደግሞ በተለያዩ ግቢዎች በተመደባችሁባችሁ ግቢዎች ማለት ነው ይህ ነው ተብሎ የተነገረ ነገር የለም። ነገር ግን የግቢ ምደባ ከሆነ በኋላ ከዚህ በፊት እንደሚሆነው ከ15 ቀናት በፊት ወይም በላይ የመቆየት እድሉ በጣም ጠባብ ነው። ስለዚህ ፍሬሽማን ሆናችሁ ግቢያችሁን አውቃችሁ የተመደባችሁ ተማሪዎች ለመሄድ ከወዲሁ እንድትዘጋጁ አሳስባችኋለሁ ማለት ነው። ከምንም በላይ ግን የሚያስጨንቃችሁ መሆን ያለበት ከስብ ከስብ መያዝ ያለባችሁን እንዴት ብ የተሻለ ውጤት ላምጣ ፍሬሽ ማን ገብቼ ወይም ደግሞ ምንት ቁሳቁሶች ያስፈልጉኛል የሚለው ላይ ነው እንጂ መቼ ግቢ ልግባ የሚለው መሆን የለበትም ማለት ነው። ከዚህም በተጨማሪ ግን ግቢ ስገቡ የሚያስፈልጋችሁን ቁሳቁሶች ማለትም እንደ ቲን ንበብ ማለት ይቻላል ሶስት በአራት የሆነ ፎቶ ትጠየቃላችሁ። የስምንትና የሰ ሁለተኛ ክፍል መልቀቂያ ወይም የተፈተናችሁበትን ሰርተፍኬት ማየት ያስፈልጋል። እንዲሁም ትራንስክሪፕቶቻችሁን አዘጋጁ እላችኋለው ማለት ነው። ሬሜዲያሎችም እንዲሁ ደግሞ እኛስ መቼ ነው የምንገበው መቼ ነው የምንጠራው ለሚለው ጥያቄያችሁ መልስ ሰጣችሁ ከአምናና ከምናና ከቻካቻምና አንጻር አብጌ ልጥቀስላችሁ። እንግዲህ ሬሜዲያል ፕሮግራም ሲዘጋጅ ወይም ሲተገበር አጋዥ የሚል ሀሳብን ይዜ መጣው ማለትም ዝቅ ያለ ውጤት ያላቸው ተማሪዎች የትንሽ ወራት እገዛ ተደርጎላቸው ወደ ግቢ ገብተው እንዲማሩን የመጣው ታዲያ ሲመጣል፣ አራት ወር የሚሰጥ ኮርስ ነበር። አሁን ላይ ግን ማለትም በመጀመሪያ ለአራት ወር ግቢ የቆዩ ሲሆን በ2016 ዓመተ ምህረት የሬሜዲያል ተማሪዎች ጥር ወር አካባቢ ላይ ነበር ወደ ተለያዩ ግቢዎች ገብተው መማር የጀመሩት። አምና ወደ 2017 ስንመጣ ግን ወደ 2017 ስንመጣ ግን ህዳር ውስጥ አብዛኞቹ ግቢዎች የሬሜዲያል ተማሪዎችን መቀበላቸው ይታወሳል። ታዲያ እንዲህ ከሆነ አምና ወደ ሙሉ ስድስት ወር አካባቢ የሬሜዲያል ተማሪዎች ተምረዋል ማለት ነው። እናንተም በዚሁ ሂሳብ ካየናቸው ፍሬሽማኖች ወደ ግቢ ገብተው ቢያንስ እንኳን ህዳር መጀመሪያ ወይም የጥቅምት ወራት መጨረሻ ላይ የሬሜዲያል ተማሪዎችን በተለያየ ግቢ ተጠብታቸው ወደ ግቢ የምትገቡ ሊሆን የመቻል እድሉ ከፍተኛ ነው ማለት ነው። ስለዚህ እናንተም ከወዲሁ የተወሰነ ወደ አንድ ወር የሚጠጋ ከበዛ ቀናት ከበዛ ያን ያህል ቀናት ስለሚኖራችሁ እንድትዘጋጁ አሳስባችኋለሁ ማለት ነው። በተለይ አንድ ነገር ልንገራችሁ። ይሄኛው ቻናላችን ቲት ኦፍ ታይም ፍሬሽ ማን ይባላል። ቲት ኦፍ ታይም ፍሬሽ ማን ለፍሬሽ ማኖች ተብሎ የተዘጋጀ ስፔሻል ቻናል ነው። ማለትም በቲት ኦፍ ታይም ፍሬሽ ማን ለፍሬሽ ማን ተማሪዎች የሚሆኑ ፍሬሽማን ሲገቡ የምትማሯቸው ወደ 14 የሚጠጉ የተለያዩ ኮርሶች አሉ። ከነዛ ኮርሶች መካከልም እንደ ሳይኮሎጂ፣ ሎጂክ፣ ኢንክሉሲቭ እየተባሉ፣ አንትሮፖሎጂ፣ ግሎባል ትሬንድ እየተባሉ የሚነሱ አዳዲስ ኮርሶች የማታውቋቸው አሉ። ታዲያ በእነዚህ የተሻለ ውጤት አምጥታችሁ ከፍተኛ ወይም ደግሞ ውጤት እንድትሰቅሉ ሊረዳችሁ የሚችሉ ቪዲዮዎችን በጣም ሰፋ ባለና ጥልቅ በሆነ ማብራሪያ ተንትኖ የሚያቀርብ ቻናል ነው። ከዚህ በተጨማሪም ደግሞ እስከሆነ እንደምንሰራው ለእናንተ መረጃን እያቀበለ እንገኛለን። ስለዚህ ከወዲሁ ሰብስክራይብ በማድረግ የቲቶ ዝግጅታችንን ግቢዎች መጥፋት ከሚጀምሩበት ቀን አንስተን የምንሰጥ መሆኑን እየነገርኳችሁ ከወዲሁ ቻናሉን ሰብስክራይብ፣ ላይክ እንዲሁም ደግሞ እናንተ ፍሬሽ ባትሆኑ ለፍሬሽ ማንጓደኞቻችሁ ጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ላለው ማለት ነው። አሁንም ጥያቄ ካላችሁ ፊል ፍሪ የፈለጋችሁን ጥያቄ ጠይቃችሁ መልስ ማግኘት ትችላላችሁ ማለት ነው። በእኛ በኩል ለዛሬ ነበረን ቆይታ እዚህ ጋር እንቋጭና ሰብስክራይብ ማድረጋችሁ እንዳትረሱ። አብራችሁን ስለቆያችሁ ግን አመሰግናለሁ። ቻው ቻው።